ትሁቴ ላአባባ እንዳፈቀረችና ፍቅር ውስጥ እንደገባች ስትነግረው አባባም ደግሞ የኔ ልጅ ያፈቀረ ሰውኮ አፈቀረበት ቦታ ላይ ሆኖ ሲገኝ እድለኛ ነው። አንቺ ደግሞ በጣም መልካምና ጥሩ ሰው ስለሆንሽ የፍቅር ማንነት ገብቶሻል ብሎ ነገራት። ከዛ ከአባባ በፍጹም የምደብቀው ነገር ስለሌላት አባዬ እኔ ላንተ ምንም ነገር ልደብቅ ብል ፈጽሞ ልቤሽ አይለኝም። ያውፈቀርኩትና የወደድኩት ካሌብን ነው ብላ ስትለው፣ እንዴት ትሁት ካሌብ የኔ ልጅ የቲና ምባል ብሎ ሲላት፣ አዎን አባዬ ካሌብ በጣም መልካምና ጥሩ ሰው ነው። ከጎኑ ደግሞ መልካምና ጥሩ ሰው ነኝ ብዬ ባልልም ለሱ መልካምና ጥሩ ሰው ታስፈልገዋለች አባዬ አስተውለ ከሆነ ካሌብ እኮ በቲና እጅጉን ተጎድቷል። ምንም ነገር ሳይጎለው፣ ስራ ሳይጎለው፣ ባህሪና መልካምነቱም ሳያንሰው፣ እሱ ግን በክፋት ጥግና በመጥፎ ጥግ አሰቃይተዋለች። ስለዚህ ከጎኑ ሁና የምታክመውና የምታዳምጠው ሴት ይፈልጋል ብላ አለችው። የሚልሽ አንቺ እኮ ልክ ከሆዴ እንደወጣሽ ሰው በጣም አዛኝና የምትረጅነሽ እኔ አባትሽን በተደጋጋሚ ለካሌብ የማስበው እንደዛ አይነት ነው። ቲና የዓለምን ሰው ጨርሽ እና ይህን ያክል ብር ታገኛለሽ ብትባል እንቅልፍም መቀመጫም መተኛም የላትም። የዓለምን ሰው ጨርሳ ገንዘብ ለማገኘት ትሮጣለሽ አየሽኔልሽ። ገንዘብ ሲሄድም ሲመጣም ነው። እውነተኛ ፍቅር ግን የሰው ልጅ ሳይናገሩት በራሱ ጊዜ መምጣቱ በጣም ደስ ብሎኛል። እንግዲያውስ አሁን አልሆነና ደስ የማይል ቦታ ላይ ሆነሽ ማየትን አልፈልግም። ትሁቴ ሰራተኛ እናመጣለን። አንችም ቢሆን ራስሽን ጠብቂና ለካሌብ ከጎን ሆነሽ እንደምትወጪው እና እንደምታፈቅሪው መናገር አለብሽ። እሱም ደግሞ አንቺ እንደወደድሽው እና እንዳፈቀርሽው ከነገርሽው በኋላ ያስብበታል ብሎ ነገራት። ካሌብ በጣም ደስ ብሎት ነበረ፣ ትሁቴ እንዳፈቀረችና ፍቅር ውስጥ እንደገባች ዳኒ ሄዶ ሲለኩ ሰው ካሌብም ደግሞ ትሁቴ እንዳፈቀርሽና ፍቅር ላይ እንደሆንሽ ሰማሁ። አንቺን የወደደና አንቺ ያፈቀርሽ ሰው ምንኛ ይታደለ ነው። ትሁት አንቺ ኮ የተረጋጋሽ እና መልካም ሰው ነሽ ስለዚህ ይህን ያክል አስከፍችሻለሁ እንዴ? እንዴ ሳትነግሪኝ በይንቺ ለምታፈቅሪውና ለምትወጁ ሰው ሀብሉን አድርጊለታል። እና ከኪሱ ሀብል አውጥቶ ሰጣት። እሺ፣ በጣም ደስ ይለኛል አደርግለታለሁ አለሁ። ለምን አልነገርሽኝም ብሎ ሲላት፣ እንዴ ካሌብ፣ ታውቃለህ እኔን ስለ እንደዛ አይነት ነገር ደፍሬ ማውራትም ሆነ መናገርም ያስፈራኛል እኮ አለችው። ሰላም ሰላም ሰላም! ውድ የተከበሯቸው የደሲው አርግ ቤተሰቦች፣ እጅግ በጣም ተወዳጅ እና ልብ አንጠልጣይ የሆነው የትሁት ድራማ እንደ ቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ ደግሞ እጅግ በሚገርም ሁኔታ ዳኒን መልሽልኝ፣ የሴት ልጅ አምላክ ይሁንብሽ። ዳኒ ደካማ ጎኖችንና ጠንካራ ጎኖችን ለይቶ የሚያውቅ ነው። እዚ ቤት ላቀርኳቸው እቅድ ሁሉ ምሰሶ የሚሆነ ዳኒ ብቻና ብቻ ነው። ኤደን ልለምንሽ፣ ከዳኒ ዘንድ ራቂ ብላ የመጨረሻ ማስጠንቀቂያ ሰጠቻት። ኤደንም ደግሞ ስሚቲና አትም መጻደቂ ዳኒ በገንዘብ ስለ ዳበሽው እንጂ እውነት አንችን አፍቅሮሽና ውዶሽ እንዳልሆነ ታውቂያለሽ። አንች እኮ ዳኒን ከማወቅሽ በፊት እኔና ዳኒ ብዙ ነገር አሳልፈናል። የመጀመሪያ የልጅነት ያብሮ አደጌ ነው ገባሽ? ይህን እንኳ ሳታቂ የመናገር ሞራኑም የለሽም ብላ አለቻት። ስሚ እንደውም ከአሁን በኋላ እዳኒ አጠገብ በስህተት እንኳን ባይሽ እኔ ኤደን እንደምታይኝ አይደለሁም። የክፋትና የመጥፎነትን ጥግ ፈለግሽበት ድረስ አጫውትሻለሁ ብላ ዛተችባት። ቲናም ደግሞ ብቻዋን ቀረችና የአባባ እቅድና ተንኮል። መቼም ሰው ልጅ እኮ ሲያጠፋ በብትር ይመታል፣ ይደበደባል። እውነት ቴና እየተቀጣች ያለችው ቅጣት በጣም ለሁላችንም አስተማሪ ነገር ነው። አባባ ቴናን እያቃ ጠላትና የእጇን እየሰጣት ያለው በጥበብ ብቻና ብቻ ነው። የሰው ልጅ እኮ ቢታገትም ቢደበደብም ቢታሰርም ቢመታም አንዴ ነው። እሷ ግን እድሜ ዘላለሟን እየተቃጠለች እና እየተንገበገበች ትገኛለች በቅናት ርርን ጭርጭር ብላ። አባባ እንግዲህ ዛሬ ሁለት ፍቅረኛሞች እንግዶችን የቤት ይመጣሉ ምግብ አዘጋጁ ብሎ ሲል ከዛ እሺ ብሎ እሺ ብላ ቲና ምግብ አዘጋጅታ ነበርና፣ ቲና በር ላይ እንግዶች የመተዋል አስገቢልኝ ብሎ ሲላት ዳንኤልና ኤደን መሆናቸውን ስታይ በጣም ተቃጥላ ራሷን መቆጣጠር አቅቷት ተጨልላ ወደ ቤት ተመለሰችና፣ ክፉ ናችሁ እናንተ፣ በጣም ክፉ ሰዎች ናችሁ። እንዴት እንደዚህ ታደርጋላችሁ? የውጭ እንግዳ ይመጣብኛል ብለህ ያልከው ዳኒና ኤደን ነው እንዴ? አባዬ ትልቅ ሰው አይደለህ እንዴ? ክፋትን ካንተ ይህን ያክል አልጠብቅም ብላ ስትመጻደቅ፣ እሺ የእኛ ጀግና ሴት የእኛ መልካም ሴት እኔ ክፋት ሰራው ከተባልኩ አንቺ ስላደረግሽው ነገር በሙሉ ምን ሰራሽ ልትባይ ነው የኔ ልሽ ብሎ እንጥሏን ብጥስ አደረጋት። ኤዱና ዳኒ እንግዲህ በክብር ስለተጠሩ መተው ቁጭ ሲሉ፣ ቲና ከሚባለው በላይ ጨለለች። ስም አንተ ባለጌ ወራዳ ነህ፣ ላናግርህ እፈልጋለሁ ብላ ዳኔን ደረጃ ላይ ስታናግረው ዳኒም ደግሞ ስሜ ቲና፣ እስከ ዛሬ ድረስ ከአንቺ ጋር ያሳለፍኩት ጊዜ እንደ ገርሳት ይበላኛል። ከአንቺ ከቆሻሻ ሰው ጋር ጊዜን ከማሳለፍ ይልቅ ከኤዱ ጋር ጥሩ የፍቅር ጊዜ አሳልፌ ቢሆን ለእኔ የሚጠቅመኝ ነበር። ከአሁን በኋላ በእንደ ማጣቴ ንጹሕ ፍቅር እየወሰድኩኝ ማስመሰል የሌለበት እውነተኛ ፍቅር ከኤዱ ጋር ጊዜ ማሳለፍ እፈልጋለሁ። ከአሁን በኋላ በስተት እንኳን አጠገቤ እንድትቆሚ አልፈልግም። እኔ የኤደን ብቻና ብቻ ነኝ። አንዳንዴ መጥፎና ጦሩን ለማገኘት ቀርቤሽ ነበር፣ ግን ከአንቺ ጋር ያሳለፍኩት ጊዜ ከክፋትና ከመጥፎነት የዘለለ ምንም አላተረፍኩኝ ብሎ አላት። ነው ዳኒ። ብዙ ነገር አንተ ስለ እኔ ታውቃለህ፣ ብዙ ነገር አሳልፈናል። ለአንተ ስል ነው ብዙ ዋጋና መስዋዕት የከፈልኩት። ተይ እንጂ አንቺ እኮ እኔም ፍቅረኛ ብለሽ ትዳርሽ ካሌብ እንዳለሽ ረሳሽው እንዴ? እሱ እኮ የሰማንያ ባሌ ነው። ለምን የመቶ ባልሽ አይሆንም? በቃ እባክሽ ተይኝ። ከአሁን በኋላ እኔ በጣም ደስተኛ ነኝ። ከአሁን በኋላ የሰራኋቸውን ስራዎች እየተጸጸትኩኝ መልካም ነገር እየሰራው ጊዜን ሁሉ ከሷ ነው ማሳለፍ የምፈልገው ብሎ በትኗት ሄደ። አባአባም ደግሞ አያችሁ፣ ስታምሩ ምንም ቢሆን አይለያያችሁ፣ ችግራችሁን እየፈታችሁ አብራችሁ ዝለቁ ብሎ እሱም መረቃቸው። ትሁቴ እንግዲህ አባባ ለብቻ ቁጭ ብሎ ነበርና ጋቢ አምጥታ ስታለብሰው የኔ ልጅ ፈጣሪ ባርክሽ፣ አንቺ እኮ የቤቴ ድምቀት ነሽ ደሞ ፍቅር ይስጥሽ ደስተኛ ሆነሽ በልጆች ተባርከሽ የማይሻርግሽ ብሎ ሲመርቃት፣ እንዲ አባዬ ፍቅር ነው ያልከው እንዴ ብላለችው። ከዛ ፍቅር እንደያዛትና ውስጧ ላይ ከማን ነው ከምንድን ነው ብሎ ሲጠይቃትም አይ አባዬ እሱ እንኳን አላወኩትም ብላ ስትል፣ እንግዲያውስ ተይው አትንገሪኝ፣ ቀስ እያለ እየገፋ የምናየው ይሆናል አላጨናንቅሽም ብሎ አላት። ኤዱዬ ትሁቴን ለማገዝ እየሞከረች ትገኛለች። ድፍረት እንዲኖራትና እንደምታፈቅረውና እንደምትወደው ለካሌብ እንድትናገር እየገፋፋቻት ትገኛለች። ትሁቴ ካጠገብ ሆነሽ ብዙ ነገር ማየት ትችያለሽ። ካሌብ በጣም በጣም መልካምና ጥሩ ሰው ነው። ስለዚህ ምንም ቢሆን ምንም እሱን መንገር አለብሽ ብላ አለቻት። ታይ ኤዱ፣ እያታሳፍሪኝ። እኔ በጣም ነው የምፈራው። አሁን ቃላቱን ከምገልጽ ይልቅ በድርጊት እንደምወደውና እንደማፈቅረው ለማሳየት እሞክራለሁ ብላ አለቻት። ከዛ ዳኒ መጣና ወይ ሴቶች ተሰብስባችሁ ወሬያችሁን ትፈጫላችሁ እንዴ? ስለምን እያወራችሁ ነው? ብላ ስትለው ኤዱ ዳኒን እጁን ያዛ አደረገችና ናማ ና ንገርህ ትሁቴ እኮ ምንድን ያፈቀረችው? እንዴ ምን ሊሆን ይችላል? ህ ሰው ነዋ፣ ብላ ስትለው ወይኔ ጉዴ! ማንን? እሱን አላቅም፣ ለጊዜው አንተ ማታቀውም፣ ስለዚህ ያለችው እሷ ፍቅር ላይ ናት፣ እና እንደምትወደው ትንገረው ወይስ አትንገረው? ብላ ስትጠይቀው ትሁቴ ወደ ፍቅር ቦታ ላይ እንኳን ደህና መጣሽ፣ ስለ መጣሽ ደስ ብሎኛል። ፍቅር እኮ ጥሩ ነገር ነው። አላየሽም እንዴ እኔ አሁን ኤዱዬ ጋር ከሆንኩኝ ያለኝን ደስታና ከዛች ከሰይጣን ጋር ሁኜ ደግሞ ነገ ምን አይነት ተንኮል እናስብ ነገ አባባን በምን አይነት መልኩ እንጣለው እንሸውደው የሚሉትን እቅዶች ነበር ሳቅዴ ነበረው። አሁንማ በጣም ደስ በሚል ሁኔታ በቃ እንደውም ቀኑም እያጠረብን ነው። ቶሎ ይመሽብናል። ጊዜያችንም አልበቃል ለፍቅር ከኤዱዬ ጋር እንደዚህ አይነት ህይወት እንድሰጥ ሽመኛለሁኝ። እና እንደምታፈቅረውና እንደምትወጁ ብትነግሪው እሱም ደግሞ ላንቻ ያለሽን ቦታ ያስብበታል ትሁቴ። እና በጣም ደስ ብሎኛል ብሎ፣ በሉ እናንተ ተጫወቱ አለና ዳኒም ወደ እና ባባ ቦታ ሄደ። ኤዱዬም አየሽ ትሁቴ፣ አሁንስ ቀለላልሽ? እኔ የምፈልገው ቀለል እንድልሽ ብቻ ነው። ነገሮቹ በአንዴ ሳይሆን ቀስ በቀስ ይሳካሉ። አንችም ደግሞ መልካምና ጥሩነትሽ ፈጽሞ የጌታ ችሮታ ስለሆነ በዚሁ ቀጤበት እና ጥሩ ነገር ላይ አንቺ በጣም መልካም ሰውነሽ። ለአንቺም የሚገባው ደግሞ ካሌብ እጅጉን በጣም ስለተጎዳና በቲና ብዙ ስቃይ ስላየ አንቺና እሱ በጣም በጣም አንድ ትሆናላችሁ እያለች ብርታትና ሞራን ሆነቻት ማለት ነው። ዳኒም ወደነ ካሌብ ዘንድ ሄድና እናንተ ህዝህ እንትን ትላላችሁ ሴቶች እዛ እየቀወጡት ብሎ አለ። እንዴ ምን ተፈጠረ ብሎ ካሌብ አፈጠጠ። ከዛ ትሁት አፈቀረች አሉ። ሰውየው ማን እንደሆነ አላውቅም። መታደል ነው። አዎ የእኔ ልጅ እኔንም ዛሬ ብላኛለች። ፍቅር ውስጥ እንደገባች እና ፍቅር ላይ እንደሆነች ነግራኛለች ብሎ አባባ ሲናገር ማንን ነው ያፈቀረችው? እንዴ በጣም ደስ ይላል። እንዴ ሳንሰማ፣ እኔም እኮ ቃያጠቡ ሲያወሩ ሰምቼ ነው አለና ዳኒ ተናገራቸው። ማለት ነው አባባም በጣም ደስተኛ ሆኖ በፊቱ ፈገግታ ተሞልቶ ካሌብን ማየት ጀመረ። አባባ እንግዲህ ወደ ውጭ ወጥቶ የራት ግብዣ ተደርጎለት ጓደኞቹ የጠሩት መላው ቤተሰቡን ነውና ለቲና ስትቀር ለኤዱም ካርድ ለ ትሁቴም እና ለካሌብም እንደዛው ለዳኒም የራት ግብዣ ወረቀቱን ሁሉ ሲሰጥ ለእኔ ሳ እንዴት ለእኔ አልሰጥም ብላ ጨለለች። አንቺ እኮ እስከማቀው ድረስ የቤተሰቡ አባል አደለሽም ስለዚህ ለአንቺ ወረቀት ቀርቶ ምንም ነገር አይገባሽም ብሎ ሲላት እፍ፣ አሁንስ የባሰ ነው። ወይኔ ጉዴ እያለች እየተነፈራረቀች ወደ መኝታ ክፍል ገባች ማለት ነው። በመጨረሻ ኤዱና ዳኒ ካባባ ጎን ሆነው እያጫወቱት እያወሩት ሳለ ቲናም ደግሞ ለቅሷን ስትጨርስ ተመልሳ መጣችና ቆይ እናንተ የምታሽቃብጡት ምንድን ነው? አንቺስ እሰው ቤት ምን አባሽ ትሰሪያለሽ? ወንድ ተከተለሽ ወደ ወድ ምትዩ ቲና ሥነ ሥርዓት ይኖርሽ። እኔ ወንድ አልተከተልኩም ባሌን ነው የተከተልኩት። ኤደን አንቺ ዝም በይ ቲና። ከአሁን በኋላ በምንም አይነት ሁኔታ ኤዱን በዛ አይነት ሁኔታ ስትናገሪ ባይሽ እገልሻለሁ ብሎ አላት። አባባ ምን አለ? ጥጋብሽ በልክሽ ቢሆን። አንተንም እኮ ዊልቸር ላይ የሆንክ ጊዜ ተጫውቼብሃለሁ፣ ሁሉንም አውቃለሁ ወጥ የቀባሽኝን፣ ውሃ የደፋሽብኝ፣ ከዳኒ ጋር ስማግጫ የነበረውን ሁሉንም ማቃድ ብሎ ሲል ደነገጠችና ፍጥጥ ብላ ቀረች። ዳኒም በአባባ ንግግር ሽምቅቅ ነው አለው። መጥፎ ስራ ሁሌ ያሳፍራል። ሁሌ መልካምን ስራ ባይነኝ። በቀጣይ ፓርት በጉጉት እስከምንገናኝ ቻናሉን ላይክ፣ ሰብስክራይብ አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ